እንደሽ ይቅርታ ባይ መጀመር ከዛላችሁ፣ የምንም ኬዝ ይኖራል፣ የፈለገ ኬዝ ይኖራል፣ እንደፈለገ ይጣጣሪ። ቤተሰብ በድብቅ ተፋቅሯል ማለት ነው። በድብቅ ፍቅር አላቸው ማለት ነው። ለአግባትም እናገባሽ ግን እሷን ስናገራት ለምን ይሄ ነገር አይደለም? አንተ እኔን ስታፍቅሪኝ ነበር በፊት።

ቃል እገባልሻለሁ፣ ሰከንድ አልታገስሽም። ሰከንድ ማለት ነው ህይወትሽን አደጋ ላይ ነው የምጥለው። ከዚህ በኋላ ማለት የፈለገ ሰው የፈለገ ነገር ይበል። የፈለገ ሰው ከዚህ በኋላ ምንም አያገባሽም። እማማጨቤ በቃ አያገባም። የፈለገ ነገር ከእሷ ጋር የሚቀጥል ነገር ያለ አይመስለኝም። እኔና አንቺ የተለያየንበት ምክንያት በሃይማኖት ነው። እንዴት አሁንም ልነግርሽ ፈልገው ነገር እኔና ጀሙ መሀል ምንም ይሁን ምን አገባሽ አያገባሽ ማ ካላገባሽ አደለ ማለ እኛ መሀል እኛ ቆይ እንደፈለግን ብለው ቅናት ላሳክምሽ ላስቀራብሽ አብደሽ ከሆነ ጤነኛ ካልሆንሽ ጤነኛ ሆነሽ ግን አውቀሽ አውቅ አብድ የሆንሽ ከሆነ ችግር የለው። በእኔ ላልስ አልፈልግም። እረፊ፣ ትጎጃለሽ። እኔ የመጨረሻዊ ማስጠንቀቂያ ነው ይሄ። ከዚህ በኋላ ከመጣሽ ግን በእኔ እኔ ትጎጃለሽ ክራም ምዬ ነው ምነግርሽ፣ ትጎጃለሽ። እረፊ በቃ እረፊ። አትድረሽብኝ፣ አልደርስብሽም። ተይ በቃ፣ እዚህ ላይ አንመላለስ። ጥሩ አይደለም፣ ለሚሰማም ሰው ጥሩ አይደለም። ትላንትና እንደዛ በአንድ ፖፖ እንሽና እንዳልተባባልን ዛሬ እዚች ጋር መተናፍ መካፈት። መልካም አሰላሙ አሌይኩም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሌ እናንተ ጋር በተመሳሳይ ነገር መምጣት በጣም ነው የሚያስጠላውና ለመናገር በተለይ ደግሞ እኛ መሀል ላይ ስለተፈጠረው ነገር እንደዚህ የመጡ ዝች ጋር መመላለስ በጣም ነው የሚደብረው። ግን ትዕግስትም ሊሚት አለ አይደል? ሁሉ ነገር ገደብ አለው። እና በጣም ብዙ ቻልኮች በጣም ብዙ ታገዝኩ ምክንያቱም ታውቂያለሽ መናገር አቅቶኝ አይደለም፣ ብዙ ማውራት እንደምችል ታውቂያለሽ፣ በመናገር ዙሪያ ግን እኔ የበላሁበትን ትሪ ምረግጥ ልጅ አይደለሁም ገባሽ ትላንት በጣም መልካም ጊዜያቶች ነበሩን መጥፎም ጊዜ ነበረ እና የሰው ልጅ ደግሞ ትላንት መልካሙን ነገር ነው ማሰብ ያለበት ያንን ነገር በማገናዘብ ብዙ ነገር ራሴን ችያለ እንጂ ለማውራት ከአንቺ በላይ በጣም ብዙ ነገር አወራለሁ በአውራ ደግሞ እኔ አይደለው የምጎዳው አንቺ ነሽ እኔ ምንም ነገር አልጎዳም ታውቂያለሽ ግን ከዚህ በላይ ባትፈታተኝ ከዚህ በላይ ሩቅ ባትሄጂ ምናምን መልካም ይመስለኛል ኢክራም ላንቺ ነው ታዩ ሌላውን ማለት የተሳደብሽው እኔ። ለምን በየቀኑ እኔ ለማሳመም እንደምትፈልጊ አላውቅም። በሌላ ነገር የምትናገሪው ሳያንስሽ ጭራሽ ደግሞ እኔን ከሚኪ ጋር ሄደሽ ጠረጠርሽኝ። ምንም ነገር እንደሌለ እኔም አንችም እናውቀዋለን፣ ግን ለምን ሕዝብ ፊት እንደዚህ ሾ መስራት እንደፈለግሽ አላውቅም። በቃ ስለ ወንድ ስለ ከወንድ ጋር እንደዚህ ምናምን እኔ እንደዚህ ለመክተት ከሚኪ ጋር እኔ እንደዚህ ሕዝብ ፊት እኔ ለማሳጣት ምናምን ፈለግሽ አይደለም? ችግርሽ እሱ ነው። እኔ ችግሬ ወንድ አይደለም። በጣም ብዙ ሀጃ ያለብኝ ልጅ ነኝ እኔ እናት በጣም ብዙ ጭንቅላቴ ቢዚ የሚያደርገኝ ነገር አለ እንጂ እኔ ከወንድ ጋር ምናምናምን ችግር የለብኝም። ታውቂያለሽ ከፈለግኩ ነው የምልሽ፣ ግን ደግሞ አሁን ያንን ማስኬድበት ሰዓት ላይ አይደለሁም። ስለእኔ ታውቂያለሽ ብዬ አስባለሁ። ዛሬ እንደማያቀኝ ሰው ብትሆኝም ብዙ ነገር ብታወሪም ብዙ ነገር ብትለፈልፊም ምናምን እኔ ግን እንደዛ አይነት ነገር ላይ እንዳሌለሁኝ ታውቂያለሽ። ህሊናሽ ግን ለሚሰማም ነው ምልሽ ስለ እኔና ስለ አንቺ በጣም የሚያዝንብሽ ሰው እንዳለ አውቃለሁ። በዛው ልክ እኔና አንቺ ማህል ስለተፈጠረው ነገር የሚደሰትም ሰው ይኖራል። ግን እኔ ስለመደሰቱም ስለአለመደሰቱ ምናምን ጉዳይ አይደለም። እኔ አልደርስብሽም፣ አትድረሽብኝ፣ አትፈታተኝኝ። ተውኩሽ አይደለ ተይኝ። እኔ ማውራት አልፈልግም፣ ስለ አንቺ እዚች ጋር መመላለስ አልፈልግም። እረፊ፣ ትጎጃለሽ። እኔ የመጨረሻዊ ማስጠንቀቂያ ነው ይሄ። ከዚህ በኋላ ከመጣሽ ግን በኔ እኔ ትጎጃለሽ። ክራም ምዬ ነው የምነግርሽ። ትጎጃለሽ። እረፊ በቃ እረፊ። አትድረሽብኝ፣ አልደርስብሽም። ተይ በቃ። እዚህ ላይ አንመላለስ። ጥሩ አይደለም ለሚሰማም ሰው ጥሩ አይደለም። ትላንትና እንደዛ በአንድ ፖፖ እንሽና እንዳልተባባልን ዛሬ እዚች ጋ መተናፈን፣ መካፈት መልካም አይመስለኝም። እኔ መስሎኝ ስላንቺ መልካም ነው ብዬ እንደ ምክር ተናግሬሻለሁ። ያንን ነገር ደግሞ አንቺ ወደ መጥፎነት ገልብጠሽው ነው የሰደብሽኝ አይደለ። ችግር የለውም ብዬ አልፌ ትቼዋለሁ። ዛሬ ደግሞ ምን ይሁን ብለሽ ነው ሚኪ ጋ ሄደሽ እኔን ከሚኪ ጋ መጠረጥሪኝ ችግር የለውም። እኔ ደግሞ ከአንቺ መናገር አንሶ ሚኪ እየሳቅ ምናምን የመለሰልሽ እና ለምን እንደዛ እንደመለሰልሽ እኛ ቤት ጠርቻለሁ። ቤት ነው ያለሁት ቤተሰብ እና ሚኪ እና ብያዋለ ይደርሳል እና እየደረስኩ ነው ምናምን ሲለኝ ነው ለእናንተ እያወሯችሁ ልጠብቀው ምናምን ብዬ ነው። ሲመጣ ደግሞ ያለውን ነገር እስቲ እኔም በእንደዚህ አይነት ነገር መምጣት አልፈልግም፣ እውነት ለመናገር አብደሽ ከሆነ ላሳክምሽ፣ ላስቀረብሽ። አብደሽ ከሆነ ጤነኛ ካልሆንሽ፣ ጤነኛ ሆነሽ ግን አውቀሽ አውቅ አብድ የሆንሽ ከሆነ ችግር የለውም። በእኔ ይብሳል ሁሉም ነገር እና ሚኪ እየመጣ ነው። ቤተሰብ ያለው ነገር ደግሞ ከእሱ ጋር እናወራለን ማለት ነው። እሱ ሲመጣ እንገናኛለን፣ የትም እንዳትሄዱ። በዚህ አጋጣሚ አስቀየሚያችሁም ከሆነ አጥፍቼባችሁም ከሆነ ሳላውቅ ያስቀየምኳችሁ ነገር ካለ ላላህ ብላችሁ አፈበሉኝ። ፈልጊው አይደለም። እኔ እንደዛ ያለ ነገር ውስጥ መግባት መሰዳደብ ምና ምናምን ምን አልፈልግም እንጂ እኮ መሰዳደብ እኮ ሰይጣን የሚያክል አለ ብዬ አላስብም። በጣም ቀላልው መሰዳደብ ምናምን እስከ ጥግ ማስኬድ እንችላለን፣ ግን አስፈላጊ አይደለም። የነገው ቤት ይበልጣል ብዬ ነው። ሚኪ እየመጣ ነው። ከሱ ጋር ደግሞ ያለው ነገር እናንተ ፊት ጠይቀዋለሁ ማለት ነው። ያለው ነገር ራሱ በአንደበቱ ይነግራችኋል። እናሱ መሀል ስላለው ነገር ማለት ነው። የትም እንዳትሄዱ ላይክ ሸር፣ ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው። መቷል መሰለኝ። ቆይ እኔ ከፍታለሁ፣ እኔ ከፍታለሁ። ማን ነው ማን ነው? ኧረ እኔ አልተጨናነቅኩም። ለማን ብዬ ነው የምጨናነቀው? እኔ አልደበረኝም። ምንድን ነው ሚኪ እየተካሄደ ያለው? ምን ተፈጠረ? የተፈጠረ ነገር አለ? አይ ምንድን ነው እየተካሄደ ያለው? ምንድን ነው? ምን አገባሽ? በቃ ማለት ዘና ማለት የኔ ዘና ማለት አትችይም ማለት ምን ማለት ነው? ሰው እኮ እንዳትደሰች እኮ ምን አገባሽ ስለ ሰው? በቃ በነገራችን ላይ ሰው ሲቀና ነው የሚያወራ ታውቂያለሽ? ስለ ትላንቱ ቪዲዮ ከሆነ ስለ ተለቀቀው ቪዲዮ ከሆነ እኔ ከሆነ መስሎም እንዳይታይሽ አንቺ ዘቃ መርሳት ነው ያለብሽ። እንዴት ነው የምረሳው? ለምንድን ነው የምረሳው? እኮ አይደለም እናንተ ምንድነው ያለንሽ? ምን አለ? እሷ እንደዛ ስታወራ ለምን እየሳካ አወራሀት? እኮ እሷ እሷ እሺ እሷ የፈለገችው ነገር ምን ማለት ነው? አይ በቃ እኔን አንቺ እንዳለ እጠረጥሪያለሽ አለ እኮ ለምን ሳክላት ነው? እሷ በጣም ሾው እያደረገች ነው፣ መልክ እየሰራች ነው፣ ቪዲዮ ላይ እየመጣች እኮ ምን ፈልጋ እንደሆነ አላውቅም። ስለ እኔም ስለአንቺ ማውራት ትችላለች፣ እንደፈለገች ታወራ። የሚቀና ሰው ነው የሚሆነው። በነገራችን ላይ የሆነ ሰው እኮ የተጣለበትን ነገር እኮ ሲወሰድበት ነው እንትን ይለዋል፣ በቃ የቅናት ነው። እንኳን አውራ ሲጀመር እኔ መስሎ አልታየኝም። ማነው የተጣለበትን ነገር ሲወሰድበት? እኔ እናንተ ምን ኬዝ ኖሮ ነው እኮ እኔ እናንተ ምን ኬዝ ምን ኬዝ ኖሮ ነው ምን አለን እኮ? ምንም የለንም። ምንም ካይለሽ እኮ መጠየቅ አያስፈልግም። ይሄን እኮ ወይስ አንቺ ተጠራጥረሻል? እኔ ጋር ያለው ነገር እሱ ጋር ያለው ነገር አለ ብለሽ አንቺ ምን እንደሰውም ታስቢ። ሚኪ የማይመስል ነገር አታውራ። ሚኪ የማይመስል ነገር አታውራ። እኔ መርሳት አልችልም፣ ምክንያቱም መቀመጥ ከልክላኛለች። እኔ ዝም ብያለሁ። እኔ ሰው ይገምተናል ብዬ በውስጤ በጣም ብዙ ነገር ማውራት እየቻልኩኝ ግን ዝም ብያለሁ። አያምርም ከኔ በጣም ላይክ አንቺ ግን ያ ያ ነገር አይደለም ያሳሰበሽ አይደለ? ምናልባት በእኔ እንደዚህ አፍሽን እየከፈትሽ ዩቲዩብ ምናምን መስራት በጣም ብዙ ነገር መስራት መቼ ልጅ ነሽ ግን ለምን በኔ እንደመጣሽ አላውቅም ምን ፈልገሽ እንደሆነ ማለት ነው። አንዴ ላውራ እኔ ምንሽ ማን ነው አሁንም ልነግርሽ ፈልገው ነገር እኔና እኔና ጀሙ መሀል ምንም ይሄን ምን አገባሽ ያገባሽ ማ ካላገባሽ አይደለም ምን ደረ እኔ ጥራው ከእኔ ነን አደረኛ መሀል እኛ ቆይ እንደፈለግም ነው ቅናት ነው እንዴ ምን በቃ አንዴኮ ተናገርሽና ወጣልሽ ከህይወትሽ አንቺ እንደፈለግሽ መሆን ትችያለሽ፣ እኛም እንደፈለግን መሆን ትችያለሽ፣ አያገባሽም። በቃ አንቺ ማንም ጋር እየሄድሽ ቤት እየመጣሽ፣ ደግሞ የተከበረች እናትሽ እየመጣሽ ቤት ድረስ ሌላ ነገር እያደረግሽ ነው። በቃ እኔና አንቺ ጨርሰናል። እኔና ጃሙ እንደፈለግን ብንሆን ታውቂያለሽ። አንቺ በእኔና በሳማው ያለው ነገር እኔና አንቺ የለየን ነገር ከእሷ ጋር የሚቀጥል ነገር ያለ አይመስለኝም። እኔና አንቺ የተለያየንበት ምክንያት በሀይማኖት ነው። እንዴት አንቺ ጭንቅላትሽ እንዴት ቢያስብ ነው እንደዚህ የምታስበው? ኧረ ዝም ያት አንቺ እኔ እንጃ እኔ መልስ መሰጣጠት አልፈልግም። ግን ለምን እዚህ ቪዲዮ ላይ እንደመጣውም አላቅም። ከሚኪ ጋር ያለሽን ነገር ያቋምሽበት ምክንያት ታውቂያለሽ አይደለ? እምነት ነው የገደበሽ አይደለ? እኔ ደግሞ እምነቴ ላይ ያለኝን ነገር ታውቂያለሽ። ለእምነቴ ምን ያህል ቦታ እንዳለኝ ታውቂያለሽ። ያንን እያወቅሽ ለምን እዚህ ላይ እንደመጣሽ ለምን ማውራት እንደፈለግሽ ለምን ምናምን አላቅም ኢክራም ከዚህ በላይ ግን ማለት ነው ቃል እገባልሻለሁ፣ ሰከንድ አልታገስሽም። ሰከንድ ማለት ነው ህይወትሽን አደጋ ላይ ነው የምጥለው። ከዚህ በኋላ ማለት የፈለገ ነገር ይበል ጀመር፣ ምንም አያገባሽም። ምንም አያገባሽም እማማ ጨቤ፣ በቃ አያገባሽም። አንቺ የፈለግሽ የወደፊት ህይወት አለሽ፣ በቃ ኑሮሽ ነው ስፈልጊ። ስለኛ ምንም የመጣሽ ልንገር። እኔ ስራህን ጀምር ነው ያልኩህ አይደለ? ስራህን መስራት አለብህ። በእኔ ምክንያት ይሄ ነገር መሆን የለበትም ነው አይደለ ያልኩህ። አንተ ከኔ ጋር በቃ እኔ እና እሷ ችግር የለውም ይሄ ነገር ተፈጠረ አይደል? ላንዴ ለምን ለመጨረሻ ጊዜ ይሄ ነገር ተፈጠረ ማለት ነው። አቆም እንጂ ማለት ነው መስራት እንደውም እሷ ጋር ልመለስ። ልንገርሽ አንቺ ማለት ያው ቤተሰብ ማለት ይችላል። እኔ የማን ቤተሰብ ነው አላውቅም። እኔ ተመልሼ አንቺ ጋር አልሰራም። ይሄ ነው በቃ። ምንም እየመጣሽ እንደ ህፃን አታልቅሽ። አንዴ ጣልሽኛ፣ አንዴ አመናጨቅሽኝ፣ አንዴ ወንድ አደረግሽኝ። ድጋሚ ደግሞ መልሰሽ ተሳስቻለሁ ምናምን ብለሽ እንትን አትይ። በቃ ማንነትሽን አሳይተሽኛል። የተደበቀ ማንነትሽን ነው ያሳየችኝ። እሷም ደግሞ እኔና አንቺ ኬዝ ምንም ኬዝ የለንም። በቃ ቤተሰብ ማወቅ ይፈልገው በቃ ምንም ኬዝ እኔና እሷ ማለት ምንም ነገር የለም። አንቺም ደግሞ ለዚህ እንትን አትበይ። ሰው በሚያወራው ነገር ደግሞ አንቺ ምንም አትጨናነቂ፣ እንደፈለግሽ ሁኚ። እኔ ማንም ቢያወራ ግድ የለኝም። ይሄ ታውቃለህ። በዛ በዛ እኔ ማንም ስለ እኔ ሀያ ራሳ ቁጭ ብሎ ማውራት ይችላል፣ እንደው ካልደከመው በስተቀር። እኔ እንደዚህ አይነት ነገር ላይ ጉዳይም እንዳለሆነ ታውቃለህ፣ ምክንያቱም ከዚህ በፊት በጣም ብዙ ሰው ላይ አይተሃል። ማንም አፉን ሲጸዳዳ እኔ ዝምብ እያለሁ። ዝምታ ደግሞ ገደብ አለው፣ ሊሚት አለው። ሁሉም የየራሱ የሆነ ዋጋ አለው የሚከፈልበት አለው። እኔ እስከዛሬ ድረስ የተያያዝኩት ጓደኝነታችን ትላንት ስላለፈው መልካም ነገራችን ምናምን ይዞኝ እንጂ እኔ ላይክ አንቺ በመጣሹ መንገድ መምጣት አቅተውኝ አደለም። እኔ እናንተ መሀል ስላለው ነገር እንድታወራ ነው ነገርኳቸው። በቃ እኔ ቤት ያያችሁት ነገር ነው እኔ ግራ ገብቶኛል። የዛኔ ስጠይቅ የሳኩበት ምክንያት ደግሞ እንዴት ነው አንቺ ማታስቢውን ነገር ሲነግሩ ሲነግሩሽ እንዴት ነው ንትምት እኔ በቃ ምንም ማወቅ በቃ ግራ ገባኝ፣ የዛን ሰዓት ማለት ነው። ፕላስ ደግሞ ሚኪ ሌላ ነገር ማለት ነው። እሺ፣ በቃ ከዚህ በላይ እንድታስዳቸውም አልፈልግም። በቃ ምንም ነገር እንዳሌለን ካወቃችሁ፣ ያወቀ ያወቀ፣ ያላወቀ የፈለገውን። እሷ አፋ መታ ስለከፈተች ምናምን እናንተ የምትቀበሉም ከሆነ አላውቅም። እርግጠኛ ነኝ አትቀበሉ። በቃ ተቀበልሽ አንቺ። እሺ፣ አንተ ስራህን ስራ። በቃ አይደለም ሚኪ እንደዛ። እኔ ሰላም የምሆነው ስራ ስጀምር ስራ አልጀምረም። እኔ ልንገርሽ በቃ ጀሙ እኔ ከኔ ጋር የፈለገ ነገር በይ። እኔ እንደ እህቴ ነው የማይሽ። በቃ ምንም ብትኝ ማን ነው? ወደ ስራ አልመለስም፣ ስራዬን አቆማለሁ። እንደውም እስከ እነ ጭራሽ ነው። ለምንድን ነው የማታውቀው? አልሰራም በቃ። ለምን እኮ ለምን እሷ ጋር አልሰራም በቃ። እኔ እኮ ለምን እኔ ቆሻሻ ነኝ እንዴ? አንቺ ብር እኔ ነኝ የሚወረወረው እሺ። ያለፈ እኮ በቃ አለፋ። በቃ ትቻለሁ፣ በቃ አልሰራም። ይቅርታ ጠየቁ አይደለ? እኔ ደግሞ እኔ ስላንቺ ምንም ነገር አልፈልግም። እኔ ስላንቺ ምንም ነገር አላወራም። በቃ አይ፣ ስለ ስራ ከሆነ ጀም አንቺ እንደዚህ አታሽ። ማዘር መጣች ትናንት ጥሩ ነገር ነበር። በቃ ስራ ምን ይሄ ምን ወደ ነገር ማዘር ለምን ከዚህ ምን ስራውን ሊዳውን እኮ አይነት መንገድ ነው። ኳንሽ እሺ፣ ስራውን ጀምር፣ ስራውን ስራ። በቃ እኔና ሷማል ስላለው ነገር ቀን አገናኘን፣ ቀን ለይቶናል። በዚህም እኔና እንቺ ስለተለያየን ጥሩ ነው። እንደውም ሩቅ አለ መሄዳችንም መልካም ነው። እስከዚህ ድረስ አብሬሽ ነበርኩኝ። መጥፎ ከሆነ ካላህ አገኘዋለሁ፣ ጥሩም ከዋልኩልሽም ካላህ አገኘዋለሁ። ሁላችንም ካላህ ነው የምናገኘው። እኔና እንቺ ነገር እዚህ ላይ አብቅቷል ማለት ነው። ምንም ገና ዋጋ ዋጋ ነገር የሚፈታ ነገር የለም። እኔና እንቺ አብቅቷል፣ ተዘግቷል ሰው ሲተውሽ ሰውን መተው ልመጅ እወቂበት። እሺ እና ተይኝ ፈልገው ነገር ሌላ ነገር አለም። ጀሙ አሁን እኔ ስለ እሷ እንድታወራ ምናምን አለ? ስለ ሷ አይደለም አንቺ ነሽ ያስጀመርሽኝ። እኔ ማውራትም አልፈልግም። ምንም አልሰራም። በቃ ስራውን አቁም። አቁም ያለው በቃ አልሰራም። እሺ ትናንት ስለነበረ መልካም ጊዜያቶች እንኳን አታስታውስም? አንቺ ቆይ ከእኔ ጋር ነሽ? አሁን ድረስ ከእኔ ጋር ነሽ ወይ ከኔ ጋር ነሽ ወይ? እሱ መልሽልኝ። ወይስ ከኔ ጋር ወንድም፣ አንቺ መጠለጥ ትፈልጊያለሽ? ሚኪ ስራ ጀምር ወይ እኔ እናንተ ሰላም መሆን በቃ ገረድ እንድትሆንም አልፈልግም። ሲጀምር ገረድም አይደለህም እኮ በቃ። ለዛ የኔን ደስታ መፈልጊ ከሆነ የኔን ሰላም የኔን ደግሞ ከፍታ ቦታ ላይ የምትፈልጊ ከሆነ በቃ ያን ስራ እንማልሰራ ነግርሻለሁ። ከእሷ ጋር አልሆንም በቃ። አንቺ እያወቅሽ እ ስማችን እያጠፋች እንዴ ነገስ ምንድነው ይጠብቀን? እንደውም በቃ አትስራ ያው እኔ ሌላ ነገር አለም። እኛንም ለማጣላት እየሞከርሽ ነው ያለሽው። በቃ ማለት ከዚህ በኋላ እኔ አንተ ማስገደድ ማልፈልግም፣ አልሰራም ካልክ መፍትሄ ነው። ከዚህ በኋላ እንደፈለግክ ዘና ብለን ምናምን መስራት እንጂ ዘና ብለን አለም በቃ ደስተኛ ነው ማለት ነው። በእኛ ማለት አትግቢ። ሲጀመር አሁን እነግርሻለሁ፣ ከፈለገ አንቺ እኛን ለመለያየት ከአንቺ ጋር ስለተለያየች የእኛን ደስታ የኛን ጓደኝነት ማለት ነው ሚሽ ላቋርጠቀኝ እ ሚኪ በመሀል እንደዚህ ገብቶ የተቆራቆረበት ምን አገባህ ምና የምትሉት በጣም ብዙዎቻችሁ አላችሁ። በዚህ አጋጣሚ ወንድ አይደለህም አንተ ምናምና የምትሉበት በጣም ብዙዎቻችሁ አላችሁ። አይ ያውቁታል። እና ወላሂ ነው የምላችሁ፣ የወንድም ወንድ ባይዘወይ ትዕግስትን አየሁብህ። ላይክ ምን ያህል መታገስ እንደምትችል አየሁብህ። ወላሂ የምር በይክሩ ብቻ አይደለም በጣም በብዙ ነገር እሱ ማውራት አይወድም፣ በተግባር ነው ማሳየት የሚፈልገው እና ብዙ ሰው አለ አፉ የሚከፍትበት ምናምን፣ በጣም ብዙ ሰዎች አላችሁ። እና ወንድ ልጅ ደግሞ እኔ የማውቀው ላይክ ፌስ ቱ ፌስ ሲያወራ ነው ሚኪ ሚያምነው በዛ ነው እና ትግስትን ጥጋ ይችባሃለው። ለእኔ ብለ እንደዚህ እንዲሆን አልፈልግም ነበረ። ግን አንተ እሱ የሆነበት ምክንያት ለአንቺ ጓደኛ ሹና ለአንቺ ያልሆነች ለእኔ አትሆንም ነው ያለው። ግን እሷ ጤነኛ ሆና አይደለም አብዳለች። እሷ የድሮ የሆነ ጤነኛ አይደለች። ያኔ የሆነ የተለከፈችው ሰዓት አልዳነችም ይመስለኛል። ለኔ የምር አልዳነችም፣ ሳስበው ማለት ነው። እና ፈጣሪ ወደ ቀድሞ ጤናሽ መልስሽ ልምለው መመኝላት ይሄን